ሙሉ ትግራዋይ ህወሀት ነው ብለሽ ያልሽው ዜዶ የምትባይ ሲጋራ ቁሚ ሴት ልጅ ማንም ይገባበታል፣ ማንም ይወጣበታል፣ ማንም ይጨፍርበታል። ስለዚህ ያንን ነገር ማስተካከል አለባቸው። እንደዚች አይነት ስመጣ ጂጂዬ እንወድሻለን ምናምን የሚሉ የጎንደር አንዳንድ ማይረቡ በአማራ ደም የሚቀልዱ ሰዎች አሉ፣ እና ዋካቸው አስተውሉ። እና አንድ ነገር ልንገርሽ፣ እኔ ብዙ መናገር አልፈልግም። ወንድ ሴት መውደድ መብትሽ ነው። ማን ነው የምትባየው? ሙሉ ትግራዋይ ህወሓት ነው ብለሽ ያልሽው ዜዶ የምትባይ ሲጋራ ቁሚ ሴት ልጅ ባላት ጎዳና አደግናት ሲጋራ ማጨሽ ሴት ሴት ናት። ሰክራ ሶሻል ሚዲያ ላይ የምትወጣ መያሳደጋት ሴት ናት። ተግባባል ቤተሰብ የሌላት ቤተሰቧን ማታብር ሴት ናት። አደባባይ ወጣ የምትሰት እንኳን ሴት ወንድ ልጅ ቢሰክር ያስጠላል ሶሻል ሚዲያ ላይ። ስለዚህ ዜዶ እንደ ሂጂበት ብላችሁ የስምስም የሰጣችሁ አትቺ ባለ የምትናገረው ንግግር እጅግ የሚያሳዝን ነው። ሙሉ ትግራዋይ ህወሓት ነው አይደለም አይደለም። ስለዚህ ማስተዋል አለባችሁ፣ እንደዚህ አይነት ሰዎች ሲመጡ በሴት ልጅ ላይ ሲጋራ እያጨሰች ቢራ እየጠጣች እናት እንደፈለገች እየሰደች የምትውል በተለይ ያው ከወንድ ጋር ተዋት እና ያቺ መታ ልናገር ስታጨበጭብ ሳይ በጣም ገረመኝ። የዮኒ ማኛ በትግራይ ላይ ጀኖሳይድ ብላ ለፖለቲካ ልሰራ ፈለገች። የምነግረሽ ምንድን ነው፣ ዜዱ ሲጋራሽን፣ ቢራሽን፣ ብናሽን አቁ ሶሻል ሚዲያ ላይ ብልግ ተጫዋ ሆኖ ፖለቲካ የሚሰሩ ትግራዋይ አሉ። አም ኦኬ። ግን ቲፒኤልኤፍ መቼም በኢትዮጵያ ላይ መቼም መቼም ምንም ማድረግ የማይችል ነው። ከዚህ በኋላ ይሄ እንድታቁ ነው። ያ ስለዚህ ያንን በደንብ አድርጌ ነግራችኋል። ወደፊትም የምናገረው ነገር ስለሆነ እኔ ችግር የለብኝም። ና ወይ ሌላ ጥያቄ አለ። ስለዚህ አሁንም ጂጂ በዚህ አጋጣሚ ጎንደር የእናንተ መቀለጃ የእናንተ መጫወቻ መሆኑን ሳያዝናል። ጎንደር ማንም መጫወቻው አድርጎ ሳያዝናል።

እንዴት አንጀት እንደምትበይ ጂጂ እኮ አንጀት ነው የምትበይው። እኮ የኔ እናት አማራ ፋኖ ነው፣ ልቴ ነው እኮ ጂጂ ፋን ነው፣ ጂጂ ፋን ነው ነው ስቤ ግን ነው አንቺ ጋር ያለው ጂጂ ልነገረሽ ብል ግን ያለው ልጆችሽን የምትሰድበው ቦይፍሬንድ እያለው ብለሽ አደባባይ ወጥተሽ የምትሳ አንቺ፣ በሀገር ጉዳይ ሲባል ፖለቲካ ሳይሆን ስጭ አንቺ ፖለቲካ ሰርተሽ አታውቂም። እንኳን ያሁን ጊዜ አይደለም፣ ኮንሰርት አዘጋጅተው አነበፎጌ ኦሮሞዎች ኮንሰርት አዘጋጁ ጀርመን ላይ ጀርመን ላይ ሳያዘጋጁ እሷና ልጇን ይዛ ብትሄድ አትገቡም ተባለ። ጌታ ምስክሬ፣ አትገቡም፣ ኦሮሞን አትወኪም። ለምን ተሳ አንፈልግሽም ብለው ነው የላኩሽ አንቺን የሚፈልግ የኦሮሞ ልጅ የሌለበት ምክንያት እውቃ ነቢ ምንድን ነው የተፈጠረው? ምንድነው ችግሩ? ብለሽ አታመዛዝኝም። ነገን አታስቢ፣ ነገን አታስቢ። ለልጅ ለአማራ ትሆኛለች ብያስባል። ለልጆች ያለን ለሆድ ያለንሽም፣ ወገቡን ቀንጥሰሽ ነው የላክሽው። ለማን ሆነሽ አይተናልኛል። ዊ ነቨር ሲን ተግባባን። ስለዚህ ኢትዮጵያውያን

አሁን የሚበላ ሲታጣ አማራ ነኝ ማለቱ ይቀርና ጎንደር ነኝ እየተባለ ቁማር ተጀመረ። አማራ ነኝ ቀርቷል፣ ጎንደሬ ነው። ልክ አማራ ነኝ ማለት አይቻልም፣ ግን ጎንደር መሆን ይቻላል። ጎረቤት አሳደኩሽ አለች። በጅ እናትሽን እንኳን የእናትሽን በዚህ ደረጃ ነው የምትገ እናትሽን ሳምሪ የምትባል ልጅ የለችኝም ቀብር አላውቃትም ብለሻል። አሁን ደግሞ መጣሽ። እናትሽን ጉዲፈቻ ነው የተሰጠሁት እንጂ እናቴ መሀን ናት ብለሽ መጣሽ። ሻምፓኝ በአማራ ላይ ከፍተሻል። ማንም የሚያየው ነው በቪዲዮ ሻምፓኝ ከፍተሽ አማራ ስለዚህ ሙሉ አማራ ተቀባይ ስለማይሰጥሽ ሌሎቹ ሲገቡ አይተሻል። በአንቺ አልፈርድም። ምን አለ ምን ነው እናቴ የእንቁላሉ ጊዜ በቀጣሽኝ ያለው ሰውዬት፣ እዚህ ይበላችሁ። አንዱ የሆነ ሰገጤ መጥቶ ጎንደሬ ነኝ ሲል ዘርበል ወደዛ ቢባል ኖሮ ዛሬ ሻባያውም እየመጣ ምኑም እየመጣ እየመጣ ጎንደሬ ነኝ አይልም። ተግባባ፣ ምን አጀንዳ እየመጣ ማንም እየመጣ ጎንደር ጋር ይገባል። ጎጃሚ ነኝ ያላት ታመጣ፣ ሸዋ ነኝ ያላት ታመጣ፣ ወሎ ነኝ የሚል መልኩም ያስታውቃል። ለነገሩ ወሎ ስለዚህ ችግር አለው፣ ወሎች ቆንጆ ናቸው። ስለዚህ አሁን ክፍት የስራ ቦታው ጎንደር ነው። እንዲያም እኔ ወደፊት እንትና ሲወጡ ታዲ ስታንቱ ጎንደሬ ነኝ እንዳይሉ ፈራል ታዲያ ውስጥ አንዱ ከእስር ሲፈቱ ጎንደሬ ነኝ፣ እኔም ወላይታ አዳብ ታድርገኝ ነው እንዳይሉ እፈራለሁ። ታገኝልናለህ፣ የትኛው ኦሮሞ ነው ጂጂ ታገኝልናለህ ያለው የትኛው በየትኛው? ስለዚህ የአማራ ልጆች የሚጠመዱበት መንገድ ቀጥተኛዋ ጎንደር የአማራ መጥለፊያ መጥለፊያ መንገዷ ጎንደር ናት። ቤታየ ትወጣለች እሷ ጎንደሬ ታረጓት አላችሁ በቅርቡ። እና ሞኒካን ብትሉ ምናምን የመጡት ለአማራ ጥቅም ሳይሆን ለገዛ ጥቅማቸው ለገንዘባቸው እንደሆነ አሁን በደንብ እየለያችሁ ነው። በደንብ እየለያችሁ አሁን ጨዋታውን እያያችሁ ነው አለ። ምን አይነት ጨዋታ እንዳለ ምን አይነት ፖለቲካ እንደሚሰራ ነገ ደግሞ ተጫወጥ ጎንደሬዎች እንደዚህ አይነት ቀልዶችን ኮስተር ብላችሁ ቀንዱን ብላችሁ ማባረር አለባችሁ። ቀንዱ እኔ አሁን ጆከርን ጠይቁት። ትግርኛ የት ሊለመድ ቻለ? ጆከር ትግርኛ የት ለመደ? የት ለመደ ጆከር እስቲ ጠይቁልኝ። ለማንኛውም ጆከርን የምጠይቁት ስታገኙ ትግርኛ የት ሆነ ለመድክ እንዴት ትግርኛ ልታውቅ ቻልክ የሚለው ጥያቄ በደንብ በደንብ መጠየቅ አለባቸው! የት ለመድክ ትግርኛ የት ጎጃም ተወልዶ ያደገ ጎንደር ተወልዶ ያደገ ብዙዎቹ ትግርኛ የሚያርፉት ነገር የለም ወልቃይት ያደገ ይኖራል ያቃል ወልቃይት ላይ ያለ ያቃል ያ ስለዚህ እንደዚህ አይነት ቁማር ብታቆሙ ጥሩ ነው ጥሩ ነው ጥሩ ነው፣ እላለሁ። አማራ አቁሙ። አማራ የራሱ ህዝብ አለው። መታገል ያለበትን ራሱ ይታገል፣ ግን ቁማር አትስሩበት። ሞኒካ የጠፋች አይቻ ታላቅ አረ ወለዬ አይደለሁም እያለ ነው አሁን ሊልሻ። አትሽወጅ፣ እናቱ በማታውቂው ሰው አትሽወጅ። የኔ እናት የትኛው ወለዬ ነው ትግርኛ የሚችለው?